አህዮች በሀገራችን እቃ ከአካባቢ አካባቢ ለማጓጓዝ በሚሰጡት የጭነት አገልግሎት ይታወቃሉ። ይሁን እንጂ በዛሬው ዕለት ቢቢሲ በድኅረ መረቡ ላይ ያስነበበው ዜና በአህያ ቆዳ ውስጥ የሚገኘውና ለመዋቢያ መድኃኒት መስሪያነት የሚውለው ጀሎቲን የተባለው ፕሮቲን መገኘቱን ተከትሎ የአህያ ቆዳ ንግድ ተጧጡፋል ሲል አስነብቧል። ይህም በዓለማችን ላይ የሚገኙ አህዮችን ህይወት፣ ህልውና አደጋ ውስጥ እየከተተ ነው ብሏል። ታዲያ በዓለም ላይ የሚደረገው የአህያ ቆዳ ንግድ ላይ ሁለት ጎራዎች የተፈጠሩ ሲሆን እነዚህም የአህዮች ቁጥር እየተመናመነ ከመጥፋቱ በፊት የአህያ ቆዳ ንግድ ሊቆም ይገባል የሚሉና የአህያ ቆዳ ንግዱ እንዲቀጥል የሚጠይቁ ናቸው። ታዲያ ቢቢሲ ያስነበበው ዜና ከአህያ ቆዳ ውስጥ የሚገኘውን ጀሉቲን የተባለ ፕሮቲን በመጠቀም ለሰው ልጆች መዋቢያ የሚሆን መድኃኒት በኪኒንና ሽሮፕ መልክ እንደሚዘጋጅ ነው የገለጸው። ይህም መድኃኒት እያረጁ የሰውነት ቆዳዎችን ወደ ወጣትነት እንደሚመልስ ነው የተገለጸው። ታዲያ የአህያ ቆዳ ንግድን የሚቃወሙ ሰዎች በአህዮች የጭነት አገልግሎት በመስጠት ሕይወታቸውን የሚመሩ ሰዎች ላይ ተጽዕኖ ያሳድራል የሚል መከራከሪያ ሐሳብ በማቅረብ ነው። በዶንኪ ሳንክቸሪ የተባለው መቀመጫውን በብሪቴን ያደረገው ድርጅት በበኩሉ እስከ 2017 ባለው ጊዜ በየዓመቱ 59 ሚሊዮን አህዮች በቆዳቸው ውስጥ በሚገኘው ጅልቲን የተባለ ፕሮቲን ለማውጣት ሲባል እየተገደሉ እንደሚገኝ ነው ያስታወቀው። በተለይ በቻይና ሀገር መድኃኒቱን ለመስራት ሲባል የተገደሉ አህዮች ቁጥር አዳጋች መሆኑንም ነው የተናገረ ታዲያ 53 ሚሊዮን የሚጠጉ አህዮች በአፍሪካ ውስጥ እንደሚገኙና በአንዳንድ የአፍሪካ ሀገራት የአህያ ቆዳን ወደ ውጭ ሀገራት የመላክ ፍቃድ እንዳለም ነው የገለጹትም የአህያ ቆዳ የሚሸጥበት ዋጋ ከፍተኛ ከመሆኑ ጋርም አህዮች እየተሰረቁ እየተገደሉ ይገኛሉም ነው የተባለው ሆኖም የዶንኪ ሳንክቸሪ ድርጅት ሠራተኛ የሆነው ሰለሞን ኦንያንጎ በአፍሪካና ብራዚል በአብዛኛው የአህያ ቆዳ ንግድ እየተከለከለ ቢሆንም በኬንያ ከሚገኙት አህዮች ግማሽ ያህሉ ለቆዳቸው ሲባል እንደተገደሉ አስታውቀዋል። ታዲያ በአፍሪካ ሀገራትና ብራዚል የአህያ ቆዳ ንግድ ፍቃድ መከልከሉን ተከትሎ ንግዱ ወደሌሎች ሌሎች አካባቢዎች መዛወሩ አይቀርም ነው የተባለው። ከአህያ ቆዳ የሚገኘውን ጀሉቲን የተባለ ፕሮቲን ተጠቅመው መድኃኒቶችን የሚያመርቱ የቻይና ኩባንያዎች የአህያ ቆዳ መግዛት መጀመራቸውን ተከትሎ በአንዳንድ የአሜሪካና የእስያ ሀገራት የአህያ እርድ ማከናወኛ ቄራዎች ተከፍተዋል ነው የተባለው። እንደ ታንዛኒያና ኢቨሪኮስ ባሉ አገራት ግን አህዮችን መግደል በህግ መከልከሉም ተመላክቷል። በአገራችን ኢትዮጵያ የአህያ ስጋን መመገብ እንደነውር እንደሚታይ የገለጸው መረጃው በ2017 በኢትዮጵያ የአህያ ቄራ መከፈቱን ተከትሎ በማኅበራዊ ሚዲያ ላይ በገጠመው ተቃውሞ መዘጋቱንም ጠቁመዋል። ሆኖም ከኢትዮጵያ የአህያ ቆዳ በህገወጥ መንገድ ወደ ውጭ አገራት እየተላከ መሆኑንም አመላክቷል። ይሁን እንጂ የአህያ ቆዳ በህገወጥ ኤክስፖርት ከመደረጉ ውጭ ስጋውን ተመለከተ የገለጸው ነገር የለም። ታዲያ የአህያ ቆዳ ጀሉቲን የተባለውን ፕሮቲን በውሱ የያዘ በመሆኑ ብቻ በቻይና አገር ባለሀብት እንስቶች ዘንድ ተፈላጊነቱ እየጨመረ መምጣቱም ነው የተገለጸው።